እንደምን አላችሁ እኔ አለው እግዚአብሔር ይመስገን እንድናነኝ፣ ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጉበታችንን በፍጥነት የሚያጥቡ ወይም ደግሞ የሚያጸዱ ምርጥ አስራ አራት ቦምብ የሆኑ ጭማቂዎችን፣ አሰራራቸውን፣ ጥቅሞቻቸውን እናም ምን ሰዓት ደግሞ መጠጣት እንዳለብን በዚህ ቪዲዮ ላይ በሚገባ እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎችም ጠቃሚ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጉበታችን የሰውነታችን ዋና መርዝ አጣሪ አካል ነው። መርዛማ ንጥረ ነገሮችን ያጣራል፣ ቅባቶችን ይበትናል፣ እናም ሜታቦሊዝምንም ይደግፋል። ጉበታችን በመርዛማ ንጥረ ነገሮች ሲጫንብን፣ ድካም፣ የሆድ መነፋት ወይም ደግሞ የመንቀራፈፍ ስሜት ሊሰማን ይችላል። እነዚህ ተፈጥሯዊ መርዝ አውጪ ጭማቂዎች ታዲያ መርዛማ ንጥረ ነገሮችን ለማስወገድ እናም ጉበታችንን በተፈጥሮ ለማደስ ይረዳሉ ማለት ነው። ጉበታችንን በፍጥነት የሚያጥቡ 14 ምርጥ ጭማቂዎችንና አሰራራቸውን ልንገራችሁ። አንደኛ የቀይ ስር ጭማቂ ወይም ደግሞ ጁስ ነው። ቀይ ስር ጉበትን ከሚያጥቡ ምርጥ ምግቦች ውስጥ አንዱ ነው። መርዛማ ንጥረ ነገሮችን ለማስወገድና የጉበት ሴሎችን ለማደስ በሚረዱ በቤታላይን፣ በብረትና በአንቲኦክሲዳንቶችም የበለጸገ ነው። የሚያስፈልጋችሁ ግብአቶችም አንድ መካከለኛ ቀይ ስር የተከተፈ ማለት ነው፣ አንድ ፖም ወይም ደግሞ አፕል ጣፋጭነቱን ለመጨመር አንድ ትንሽ ካሮት፣ ግማሽ የሎሚ ጭማቂና አንድ ኩባያ ውሃ ያስፈልጋቸዋል። አዘገጃጀቱም ሁሉንም ግብአቶቹን ለስላሳ እስኪሆኑ ድረስ መፍጨት፣ ከፈለጋችሁ ማጥለል እናም ወዲያውኑ መጠጣት። ለመጠጣት ደግሞ የተሻለው ጊዜ ጠዋት ላይ በባዶ ሆድ ጠጡት፣ ለከፍተኛ መርዝ ማስወገድና ለጉልበት ማለት ነው። የጤና ጥቅሞቹም ጉበትን እናም ደምን ከመርዝ ያጸዳል። የሐሞት ፍሰትንም ይጨምራል። የምግብ መፈጨትን እናም ጉልበትንም ያሻሽላል። የቀይ ደም ሴል ምስረታንም ይደግፋል። ሁለተኛ የሎሚ እናም የዝንጅብል ጭማቂ ነው። ሎሚ መርዛማ ንጥረ ነገሮችን የሚያስወግዱ የጉበት ኢንዛይሞችን ለማንቃት ይረዳል። ዝንጅብል ደግሞ ሜታቦሊዝምንም ያጠናክራል እናም የምግብ መፈጨትንም ይደግፋል። የሚያስፈልጋችሁ ግብአቶችም አንድ ኩባያ ለብ ያለ ውሃ፣ አንድ የሎሚ ጭማቂ፣ አንድ ኢንች ወይም ደግሞ ግማሽ ጣት የምታክል ትኩስ ዝንጅብል ያስፈልጋቸዋል። አንድ የሻይ ማንኪያ ማር እንደ አማራጭ ያስፈልጋቸዋል። አዘገጃጀቱን፣ የሎሚ ጭማቂ፣ ዝንጅብልና ማሩን በሙቅ ውሃ ውስጥ ቀላቅሉ። በደንብ አዋህዶ ትኩሱን መጠጣት ነው። ለመጠጣት ደግሞ የተሻለው ጊዜ ጠዋት ከቁርስ በፊት ጠጡት። የሚሰጠው ጥቅምም የጉበት መርዛ ውጭ ኢንዛይሞችን ያነቃቃል። የምግብ መፈጨትን እናም የስብ ሜታቦሊዝምንም ያሻሽላል። መርዛማ ንጥረ ነገሮችን ያስወግዳል። እናም በሽታ የመከላከል አቅምንም ያጠናክራል። የሆድ መነፋትንም ይቀንሳል። ሶስተኛ አረንጓዴ ፖም ወይም ደግሞ አፕልና የስፒናች ጭማቂ ነው። አረንጓዴ አፕል የሐሞት ጠጠርን ለማሟሟትና ጉበትን ለማጽዳት የሚረዳ ማሊክ አሲድን ይዟል። ስፒናች ደግሞ ክሎሮፊል፣ የተፈጥሮ ደምና ጉበትን ማጥራትን ይጨምራል ማለት ነው። የሚያስፈልጋችሁ ግብዓቶች አንድ አረንጓዴ አፕል፣ አንድ ኩባያ የስፒናች ቅጠሎች፣ ግማሽ ኪያር፣ ግማሽ የሎሚ ጭማቂና አንድ ኩባያ ውሃ ያስፈልጋችኋል። አዘገጃጀቱም ሁሉንም ግብዓቶቹን ለስላሳ እስኪሆኑ ድረስ መፍጨት ከዛም አጥልላችሁ ትኩሱን መጠጣት። ለመጠጣት ደግሞ የተሻለው ጊዜ ጠዋት ወይም ደግሞ ከምግብ በፊት ቀን መሃል ላይ ጠጡ። የጤና ጥቅሞቹም የጉበት ኢንዛይም ተግባርን ያጠናክራል። የሐሞት ምርትን ያበረታታል። ደማችንንም በተፈጥሮ ያጸዳል። ክብደትንም መቀነስን ይደግፋል። አራተኛ የካሮት ጭማቂ ወይም ደግሞ ጁስ ነው። ካሮቶች በቤታ ካሮቲንና በቫይታሚን ኤ የበለጸጉ ሲሆኑ የጉበት ሴሎችን ከጉዳት ይከላከላሉ፣ እናም ከባድ መርዛማ ንጥረ ነገሮችንም ለማስወገድ ይረዳሉ። የሚያስፈልጋችሁ ግብአቶችም ከሁለት እስከ ሶስት ትኩስ ካሮቶች ወይም ደግሞ ፍሬሽ የሆኑ ማለት ነው፣ ግማሽ የሎሚ ጭማቂና ግማሽ ኢንች ዝንጅብል ነው እንደ አማራጭ። አዘገጃጀቱም ካሮትና ዝንጅብሉን አንድ ላይ ጭማቂውን ፈጭታችሁ ማውጣት። ከመጠጣታችሁ በፊት ታዲያ የሎሚ ጭማቂን ጨምሩበት። ለመጠጣት ምርጡ ጊዜ ጠዋት ወይም ደግሞ ከምሳ በፊት ጠጡት። ጥቅሞቹም የጉበት ኢንዛይም እንቅስቃሴን ያሻሽላል። ጉበትን ከኦክሲዲቲቭ ስትረስን ይከላከላል። የቆዳ እናም የአይን ጤናንም ያጠናክራል። የስብ ሜታቦሊዝምንም ይደግፋል። አምስተኛ የሀብሐብ ጭማቂ ነው። ሀብሐብ የጉበት መርዝ ማስወገድን የሚደግፍ ግሉታቴንን ይዟል። በተጨማሪም የሰውነትን እርጥበትን በመጠበቅ ከጉበትና ከኩላሊት ቆሻሻን ለማስወገድም ይረዳል። የሚያስፈልጋችሁ ግብዓቶችም ሁለት ኩባያ የተከተፈ ሀብሐብ፣ ግማሽ የሎሚ ጭማቂ ያስፈልጋቸዋል። አዘገጃጀቱም ሀብሐቡን ለስላሳ እስኪሆን ድረስ መፍጨት። ከፈለጋችሁ አጥልላችሁ፣ የሎሚ ጭማቂን ጨምሩበት። ለመጠጣት ደግሞ የተሻለው ጊዜ ቀን መሃል ላይ ወይም ደግሞ ከሰዓት በኋላ ጠጡት። የሚሰጠን ጥቅሞችም የጉበትን እርጥበትን ይጠብቃል። አሞኒያን እናም መርዛማ ንጥረ ነገሮችንም ለማስወገድ ይረዳል። የኩላሊትና የጉበት ተግባርንም ይደግፋል። እናም ሰውነትን ያድሳልና ጉልበትንም ይሰጠናል። ስድስተኛ የኪያር እናም የሚንት ጭማቂ ነው። ኪያር መርዛማ ንጥረ ነገሮችን ለማስወገድ እናም እርጥበትን ለመጠበቅ የሚረዳ ተፈጥሯዊ ዳዮሪቲክስ ነው። ሚንት ደግሞ የምግብ መፈጨትን ያረጋጋል እናም የሐሞት ፍሰትንም ይደግፋል። የሚያስፈልጋችሁ ግብአቶች አንድ ኪያር፣ አንድ እፍኝ የሚሆን የሚንት ቅጠል፣ ግማሽ የሎሚ ጭማቂና አንድ ኩባያ ውሃ። አዘገጃጀቱም ሁሉንም ግብአቶችን ለስላሳ እስኪሆኑ ድረስ መፍጨት፣ ከዛም አጥልላችሁ፣ ቀዝቃዛ አድርጋችሁ ማቅረብ ነው። ለመጠጣት ደግሞ የተሻለው ጊዜ ከሰዓት በኋላ ወይም ደግሞ ተከባድ ምግብ በኋላ ጠጡት። የሚሰጠን ጥቅሞችም ጉበትንና ኩላሊቶቻችንን ያጸዳል። ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። የምግብ መፈጨትን እናም ሜታቦሊዝምንም ያሻሽላል። የሚያድስና እርጥበት ሰጪ የሆነም መጠጥ ነው። ሰባተኛ የእርድ መርዝ አውጪ ጭማቂ ነው። በእርድ ውስጥ ያለው ኩርኩሚን ውህድ የጉበትን ብግነትን ይቀንሳል፣ የተጎዳ ህብረ ህዋስን ይጠግናልና የሐሞት ፍሰትንም ያበረታታል። የሚያስፈልጋችሁ ግብአቶች ግማሽ የሻይ ማንኪያ የእርድ ዱቄት ወይም ደግሞ አንድ ኢንች ትኩስ ዝንጅብል የእርድ ስራ ያስፈልጋቸዋል፣ አንድ ብርቱካን፣ አንድ ካሮት፣ ግማሽ የሎሚ ጭማቂና አንድ ኩባያ ውሃ ያስፈልጋቸዋል። አዘገጃጀቱም ሁሉንም ግብአቶቹን አንድ ላይ መፍጨት ከዛም አጥላችሁ ወዲያውኑ መጠጣት ነው። ለመጠጣት ደግሞ የተሻለው ጊዜ ጠዋት ወይም ደግሞ ከምግብ በፊት ጠጡት። የሚሰጠን ጥቅሞችን፦ የጉበት ሴሎችን ይጠግናል። ከባድ ብረቶችን እናም መርዛማ ንጥረ ነገሮችንም ያስወግዳል። በሽታ የመከላከል አቅምንም ያጠናክራል እናም ብግነትንም ይቀንሳል። አጠቃላይ መርዝ ማስወገድንም ይደግፋል። ስምንተኛ የአናናስ እናም የዝንጅብል ጭማቂ ነው። አናናስ የምግብ መፈጨትን እናም የጉበት መርዝ ማስወገድን የሚያሻሽል ብሮ ሜላይን የተባለ ኢንዛይምን ይዟል። ዝንጅብል ደግሞ የስብ ሜታቦሊዝምን ያጠናክራል እናም ብግነትንም ይቀንሳል። የሚያስፈልጋችሁ ግብአቶችም አንድ ኩባያ የአናናስ ቁርጥራጮች፣ አንድ ኢንጅ ዝንጅብልና ግማሽ ኩባያ ውሃ። አዘገጃጀቱም ለስላሳ እስኪሆን ድረስ መፍጨት፣ ከፈለጋችሁ አጥላችሁ ትኩሱን ማቅረብ። ለመጠጣት ደግሞ የተሻለው ጊዜ ጠዋት ወይም ደግሞ ከምግብ በፊት ጠጡት። የሚሰጠን የጤና ጥቅሞችም የጉበት ተግባርን ይረዳል። የምግብ መፈጨትንናም ንጥረ ነገሮችን መምጠጥን ያሻሽላል። በጉበት ውስጥ የስብ ክምችትን ይቀንሳል። ብግነት ወይም ደግሞ ኢንፍላሜሽንንም ይዋጋል። ዘጠነኛ የብርቱካን እና የካሮት ጭማቂ ነው። እነዚህ በቫይታሚን ሲ በቤታ ካሮቲን እና በአንቲኦክሲዳንቶች የተሞላው ይህ ጭማቂ ጉበት ከኦክሲዲቲቭ ስትረስ እንዲዋጋ እና የመርዝ ማስወገጃ መንገዶችንም እንዲያጠናክር ይደግፋል። የሚያስፈልጋችሁ ግብአቶችም ሁለት ብርቱካን፣ ልጣጩ የተወገደ ሁለት ካሮቶችና ግማሽ ኢንች ዝንጅብል እንደ አማራጭ። አዘገጃጀቱም ሁሉንም ግብአቶቹን አንድ ላይ ጭማቂውን አውጥቶ ወይም ደግሞ ፈይቶ አጥልሎ ወዲያውኑ መጠጣት። ለመጠጣትም የተሻለው ጊዜ ጠዋት ከ7 እስከ 9 ሰዓት መካከል ጠጡ። የሚሰጠን የጤና ጥቅሞቹም የጉበት ሴሎችን ያጠናክራል፣ የበሽታ መከላከል ስርዓትንም ያጠናክራል፣ የቆዳ ጤናንም ያሻሽላል፣ እንዲሁም ሜታቦሊዝምንም ይጨምራል። አስረኛ የብሉቤሪ እናም የሎሚ ጭማቂ ነው። ብሉቤሪ የጉበት ህብረ ህዋሳትን ከኦክሲዲቲቭ እስትረስ የሚከላከሉ እናም የመርዝ አውጪ ኢንዛይም ተግባርን የሚደግፉ በአንቶሲያኒን የበለጸጉ ናቸው። የሚያስፈልጋችሁ ግብአቶችም ግማሽ ኩባያ ትኩስ ብሉቤሪ፣ ግማሽ የሎሚ ጭማቂና አንድ ኩባያ ውሃ ያስፈልጋችኋል። አዘገጃጀቱም ብሉቤሪ እናም የሎሚ ጭማቂን ከውሃ ጋር መፍጨት ከዛም፣ አጥልላችሁ ቀዝቃዛ አድርጋችሁ መጠጣት ነው። ለመጠጣት ደግሞ የተሻለው ጊዜ ጠዋት ወይም ደግሞ ቀን መሃል ላይ እንደ ማደሻ ጠጡ። የሚሰጠን ጥቅሞችም ጉበትን ከመርዛማ ንጥረ ነገሮች ይከላከላል። የጉበት ሴል መጠገንን ያሻሽላል። በአንቲኦክሲዳንቶችም የበለጸገ ነው። ጤናማ የምግብ መፈጨትን ለመጠበቅም ይረዳል። 11ኛ አረንጓዴ የጉበት ማጽጃ ጭማቂ ነው ስፒናች፣ ሴለሪ እና ኪያርን ያካተተ ቅጠላም አትክልቶችና ሴለሪ ሰውነትን አልካላይን ያደርጋሉ። ኪያር ደግሞ እርጥበትን በመስጠት ጉበት መርዛማ ንጥረ ነገሮችን እንዲያስወግድ ይረዳዋል። የሚያስፈልጋችሁ ግብዓቶችም አንድ ኩባያ ስፒናች፣ አንድ ኪያር፣ ሁለት የስኪለሪ ግንድና ግማሽ የሎሚ ጭማቂ ያስፈልጋቸዋል። አንድ ኩባያ ውሃ ያስፈልጋቸዋል። አዘገጃጀቱም ሁሉንም ግብዓቶችን ለስላሳ እስኪሆኑ ድረስ መፍጨት፣ አጥላችሁ ወይም ደግሞ ሳይጣራ መጠጣት። ለመጠጣትም ቀኑ መሀል ላይ ወይም ከምሳ በፊት ጠጡ። የሚሰጠን የጤና ጥቅሞችም ከጉበት ከባድ ብረቶችን ያስወግዳል። ሴሎችን እርጥበት ይሰጣልና መርዝንም ያስወግዳል። የስብ መፈጨት፣ የሃሞት ፍሰትንም ያሻሽላል። አስራ ሁለተኛ የአፕል የቀይስርና የካሮት ጭማቂ ነው። ቀይስር የጉበት ሴሎችን የሚጠግኑ ቤታላይንስን ይዘዋል። ፖም ወይም ደግሞ አፕል ደግሞ መርዛማ ንጥረ ነገሮችን ለማስወገድ የሚረዳ በፔክቲን የበለጸገ ሲሆን፣ ካሮት ደግሞ ለጉበት መታደስ ቫይታሚን ኤን ይሰጣል። የሚያስፈልጋችሁ ግብአቶችም አንድ ቀይ ስር፣ አንድ ፖም ወይም ደግሞ አፕል፣ ሁለት ካሮቶች፣ ግማሽ የሎሚ ጭማቂ እና ግማሽ ኩባያ ውሃ ነው። አዘገጃጀቱም ሁሉንም ግብዓቶችን ቆርጦ መፍጨት፣ አጥላችሁ ወይም ደግሞ ወፍራም አድርጋችሁ መጠጣት ነው። ለመጠጣትም ጠዋት ከቁርስ በፊት ወይም ደግሞ በየቀኑ አንድ ብርጭቆን ጠጡ። የሚሰጠን የጤና ጥቅሞችም ጥልቅ የጉበት መርዝ ማስወገድና ማጽዳትን ይደግፋል። የሐሞት ምርትንም ያሻሽላል። የቆዳ ብርሃንን እናም ጉልበትንም ያጠናክራል። ጤናማ ደምንም ይደግፋል። አስራ ሶስተኛ የኪያር የሎሚ እና የፓርስሌ ጭማቂ ነው። ኪያር እናም ፓርስሌ መርዛማ ንጥረ ነገሮችን እናም ከመጠን በላይ ውሃን የሚያስወግዱ ዳዩሬቲክስ ሆኖ ያገለግላሉ። ጉበት የበለጠ ውጤታማ በሆነ መንገድ እንዲያጸዳም ይረዳሉ። የሚያስፈልጋችሁ ግብአቶችም አንድ ኪያር፣ አንድ እፍኝ የሚሆን ፓርስሌ፣ ግማሽ የሎሚ ጭማቂና አንድ ኩባያ ውሃ ነው። አዘገጃጀቱም ሁሉንም ግብአቶችን ፋይቶ ማጥለል። ለመጠጣትም ጠዋት ወይም ደግሞ ከምሳ በፊት በሳምንት ከአራት እስከ አምስት ጊዜ ጠጡ። የሚሰጠን የጤና ጥቅሞችም ኩላሊትን እናም ጉበትን ከመርዝ ያጸዳል። የሆድ መነፋትን እናም የውሃ ክምችትንም ይቀንሳል። የቆዳ ጥራትንም ያሻሽላል። አስራ አራተኛ የሲትረስ ማጽጃ ጭማቂ ነው። ብርቱካን፣ ሎሚ እናም ግሬፕ ፍሩትን ማለት ነው። የሲትረስ ፍራፍሬዎች መርዛማ ንጥረ ነገሮችን ወደ ውሃ ውስጥ በሚሟሟ ቅርጾች የሚቀይር በቫይታሚን ሲ የተሞሉ ናቸው። ስለዚህ ጉበት በቀላሉ ሊያስወግዳቸውም ይችላል። የሚያስፈልጋችሁ ግብዓቶችም አንድ ብርቱካን፣ ግማሽ ግሬፕ ፍሩት፣ ግማሽ ሎሚ እና ግማሽ ኩባያ ውሃ ወይም ደግሞ የኮኮናት ውሃ ነው። አዘገጃጀቱም ሁሉንም ግብዓቶችን ጭማቂ አውጥቶ መቀላቀል። ለመጠጣትም ጠዋት በባዶ ሆድ በየቀኑ ትኩሱን ጠጡ። የሚሰጠን የጤና ጥቅሞችም የጉበት መርዝ አውጪ ኢንዛይሞችን ያጠናክራል። በሽታ የመከላከል አቅምንም ያጠናክራል። የስብ ክምችቶችንም ያስወግዳል። ጉበት መርዝ አውጪ ጭማቂዎችን ለመጠጣት ደግሞ የተሻለው ጊዜ ጠዋት ላይ በባዶ ሆድ የጉበት ኢንዛይሞችን ያነቃቃልና የአንድ ሌሊት መርዛማ ንጥረ ነገሮችን ያስወግዳል። የሎሚና የዝንጅብል ጭማቂን፣ የቀይ ስር ጭማቂንና የአረንጓዴ ፖም ጭማቂን ጠዋት ላይ መጠጣት ትችላላችሁ። የጠዋት አጋማሽ ወይም ደግሞ ከሰዓት በፊት ደግሞ ሜታቦሊዝምን እናም እርጥበትን ያጠናክራል። የኪያርና የሚንትና የሀባብ ጁስን በዚህ ሰዓት መጠጣት ትችላላችሁ። ከምግብ በፊት ደግሞ የምግብ መፈጨትን እናም የሐሞት ፍሰትን ያዘጋጃል። የአናናስና የዝንጅብል እንዲሁም የዕርድ ጭማቂን መጠጣት ትችላላችሁ። ከሰዓት በኋላ ደግሞ ጉበትን እንደገና እርጥበትን የሚሰጥና የሚያድስ መጠጥ ነው። የብርቱካንና የካሮት እንዲሁም የብሉቤሪ እና የሎሚ ጭማቂን ወይም ደግሞ ጁስን መጠጣት ትችላላችሁ ማለት ነው። ታዲያ ከእነዚህ ጭማቂዎች ምርጡን ውጤት ለማግኘት በጉበት መርዝ ማስወገድ ወቅት መራቅ ያለባችሁ ነገር፣ አልኮል እናም የተቀነባበሩ ምግቦችን አስወግዱ። ከመጠን በላይ ስኳር ወይም ደግሞ አርቲፊሻል ማጣፈጫዎችን አስወግዱ። የተጠበሱ ጨዋማ፣ የሆኑ እናም ቅባት የበዛባቸውን ምግቦችን ገድቡ። ወዲያውኑ ከከባድ ምግብ ጋር አትቀላቅሉ። ከሀያ እስከ 30 ደቂቃዎች በኋላ ደግሞ መጠጣት ተመራጭ ነው ማለት ነው። በአጠቃላይ የጉበት መርዝ አውጪ ጭማቂ ወይም ደግሞ ጁሶች መርዛማ ንጥረ ነገሮችንና ቆሻሻዎችን ከጉበት ያስወግዳሉ። የስብ መፈጨት የሃሞት ምርትንም ያሻሽላሉ። ብግነትን እናም የኦክሲዲቲቭ ስትረስንም ይቀንሳሉ። የቆዳ ብርሃንን እናም የጉበት ወይም ደግሞ የኃይል የጉልበታችን ደረጃዎችንም ያጠናክራሉ። ተፈጥሯዊ ክብደት መቀነስንና ሜታቦሊዝምንም ይደግፋሉ ማለት ነው። ስለዚህ እነዚህን ጭማቂዎችን እንግዲህ እያፈራረቃችሁ መጠጣት በጣም ተመራጭ ነው ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ፣ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋም አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለየኝ። እናንተ እንደተማራችሁበት ሌሎችም እንዲማሩበት ላይክና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ቆየን። መልካም ጊዜ፣ መልካም ቆይታ ቻውቻው።